የብዙዎችን ህይወት እየቀየረ ያለው የሸበሌ ወንዝን መሰረት አድርጎ የመስኖ ፕሮጀክት በዚህ በካላፎ እየተሰራ የሚገኘው የመስኖ ፕሮጀክት የበርካቶችን ህይወት ቀይሯል። በተለይም እንደ መሀመድ ያሉ አርብቶ አደሮች ከዚህ ቀደም የነበራቸውን የስራ ባህል ቀይሮ ከፊል አርሶ አደር መሆን እንዲችሉና ራሳቸውንም ቤተሰባቸውንም እንዲችሉ እንዲያስተዳድሩ ትልቅ እገዛ ያደረገ የመስኖ ፕሮጀክት ነው። ከዚህ ፕሮጀክት በፊት ህይወታችን ኑሯችን ጥሩ አልነበረም። ለከብቶቻችን ግጦሽ ፍለጋ ከቦታ ቦታ እንዟዟር ነበር። አሁን ግን እዚህ የነበረው ጫካ ተመንጥሮልን መሬት ተዘጋጅቶልን ማረስ እንድንችል ሆነናል። ይህ የመስኖ ፕሮጀክት በህይወታችን ብዙ ለውጥ ነው ያመጣልን። አንድ ቦታ ተረጋግተን እንድንቀመጥ ልጆቻችን እንድናስተምር ዕድል ሰጥቶናል። ከእርሻ ገቢ ማግኘትም እየቻልን ነው። በካላፎ የመስኖ ፕሮጀክት እየተሰራ ያለው የልማት ስራ መሐመድን ጨምሮ በርካቶችን ተጠቃሚ እያደረገ ያለ፣ የበቆሎ ምርትንም በብዛት እንዲያመርቱ ድል የሰጠ ነው። አርብቶ አደሮቹ ምንም እንኳን ከዚህ ቀደም የእርሻ ልምድ ባይኖራቸውም በአካባቢያቸው ከዚህ በፊት ሳይጠቀሙበት የነበረው ወንዝን ተጠቅመው እንዴት ማልማት እንዳለባቸው ያገኙት ልምድና እውቀት ግን አሁን ላይ ውጤት እንዲያስመዘግቡ አምራች መሆን እንዲችሉም አድርጓቸዋል። የመሬት ዝግጅትን ጨምሮ የሞተር ነዳጅ ድጋፍ ስለሚደረግልን በጥሩ ሁኔታ እርሻችንን እያከናወንን ነው። በእርሻ ስራው ጥሩ ውጤት አግኝተናል። ብዙ ለውጥም እያየን ነው። አሁን ላይ ብዙ ለውጥ ነው እያየን ያለ ነው። ይህ ቦታ እንኳን ከዚህ በፊት እንዲህ አልነበረም። አሁን እኮ አረንጓዴ መሬት እያየን ነው። በፕሮጀክቱ ህብረተሰቡ በጣም ደስተኛ ነው። ትልቅ ጥቅም ነው ያመጣው። አብዛኞቹ ወደ እርሻው ገብተዋል። ሌሎቹም ለማረስ እየተንቀሳቀሱ ነው። አሁን በዚህ ቀበሌ መቶ ሄክታር ነው በዘር የተሸፈነው። ይህን ወደ ሶስት መቶ ለማሳደግ ነው እየሰራን ያለ ነው። ወቅት ነው ወቅት በቀላፎ ወረዳ በአምስት ቀበሌዎች በተሰሩ የመስኖ ፕሮጀክቶች በርካታ አባወራዎች ተጠቃሚ ሊሆኑ ችለዋል። የመስኖ ፕሮጀክቶቹ በሶላር በሚሰሩ ፓምፖች ጭምር የታገዙ በመሆኑ በቀላሉ አርብቶ አደሩ ማሳውን አርሶና አረስርሶ እንዲያለማም አድርጎታል። አጠቃላይ የቀላፎ ፕሮጀክት 900 ሄክተር አለ ፋይ ነገር ግን ያው ቀላፎው ፕሮጀክት እርሻዎች ፋርመርስ በቆሎ እና ሲሳሜ ሙዝ ፍጅቴብል ይዛው አለ ምርት አለ። በርካታ አርብቶ አደሮች አሁን ሰፋፊ ማሳዎችን እያረሱ የበቆሎ ዘር እየዘሩ ምርት እየጠበቁ ነው። ይህ ደግሞ የወደፊት ሕይወታቸውን የሚቀይር የአኗኗር ዘይቤያቸውንም የሚለውጥ አርብቶ አደር ብቻ ሳይሆን ከፊል አርሶ አደር መሆን እንዲችሉም የሚያደርግ ነው። የሸበሌ ወንዝ ዛሬ ለብዙዎቹ ጥቅም የሚሰጥ ፋይዳው ብዙ እየሆነ ነው። በሰፊ የሚመረት በቆሎ ቀላፋ አካባቢ ነው። በክልል ደረጃ በከፊል የህዝባችን ፍላጎት ለማሟላት የሚሰረው አንዱ ፎከስ የምናደርገው አንዱ የበቆሎ ምርት ነው። እሱም በሰፊ ስራ ሰርተናል ለማለት ይቻላል። በክልሉ በተለያዩ አካባቢዎች በተለይም የሸበሌ ወንዝ በሚደርስባቸው ቦታዎች አርብቶ አደሩ ምርታማ እንዲሆን ሰፊ ስራ እየተሰራ ይገኛል። በተለይ ደግሞ የበቆሎ ምርት ትኩረት ተሰጥቶት እየተሰራ ሲሆን፣ ምርታማነቱም በጥሩ ሁኔታ የሚገለጽ ነው። በአርብቶ አደሩም በቆሎ ተመራጭ ምርት ሆኖ በስፋት ለመሰራቱ ምክንያት ተደርጓል። በቆሎን በደንብ ነው እየተጠቀሙበት ያለው። በተለይ አሁን በቆሎና ማሽላ ማሽላ ትንሽ ወፍ ነው እያስቸገረ ያለው ለምንድ ነው በቆሎ እና ማሽላ ላይ በብዛት ትኩረት ሰጥቶ የሚሰሩት? ለራሳቸው ከምግብነትም አልፈው ለእንስሳም መኖ ጭምር ነው የሚያገለግሉት። ሁለቱ በቆሎ ለመኖነት የሚያገለግላል፣ ማሽላውም ለመኖነት የሚያገለግላል። እነኚህ ሰዎች ሙሉ ለሙሉ እርሻ ላይ ብቻ አይደለም ትኩረት ሰጥቶ የሚሰሩት ሁለቱንም ሳይማልታኔስሊ ስለሚያካሄዱ ለእንስሳም ጭምር መኖ ማግኘት ስለሚገባቸው እነኚህን በደንብ ነው በብዛት ነው የሚያመርቱት። አሁን ላይ በክልሉ ከታረሰው 970 ሺ ሄክታር መሬት ውስጥ 350 ሺ ሄክታሩ በበቆሎ ዘር የተሸፈነ ሲሆን ከዚህ ውስጥም 4 ሚሊዮን 851 ሺ ኩንታል ምርት መገኘቱም ተመላክቷል። በቀጣይም በበቆሎ ዘር የሚሸፈነውን ሄክታር መሬት ወደ 450 ሺ ከፍ በማድረግ ይበልጥ ምርታማ መሆን እንዲቻልም ክልሉ ትኩረት አድርጎ እየሰራበት ይገኛል።